ሰላም ጤና ይስጥልኝ ተከብራችሁ ተመልካቾቻችን እንደምን ብላችኋል ከተወዳጁ ብስራት ዩቲዩብ ገጽ ወደ እናንተ የሚደርሱትን መረጃዎች ይዘን ቀርበናል ሚሊዮን ሙሴና ቅድስ ጀኔ ደግሞ መረጃዎቹን እናጋራችኋለን ዛሬም እንደወትረው የተለያዩ የሀገር ውስጥና የባህር ማዶ ጉዳዮችን ይዘናል አብራችሁን በመቆየት እንድትከታተሉን ከወዲሁ እንጋብዛለን ለዕለቱ ከያዝናቸው የሀገር ውስጥ ጉዳዮች አስቀድመን ስንጀምር ታዲያ በአሰላ ከተማ የመሰረታዊ ሸቀጦች ዋጋ ከፍተኛ የሆነ ጭማሪ ማሳየቱ ተነገረ። ከዚህ ቀደም ዘጠኝ መቶ ብር ሲሸጥ የነበር አንድ ኪሎ ቡና በአሁኑ ሰዓት እስከ አንድ ሺህ ሶስት መቶ ብርም የተሸጠ እንደሚገኝ ተገልጿል። ከቅርብ ጊዜ ወዲህ በመዲናችን አዲስ አበባ ጨምሮ በተለያዩ የክልል ከተሞች የመሰረታዊ ሸቀጦች ዋጋ ከፍተኛ ጭማሪ እያሳየ መሆኑ ተገልጿዋል። በዚህ ጉዳይ ብስራት የአሰላ ከተማ ነዋሪዎችን ያነጋገረ ሲሆን ከቅርብ ጊዜ ወዲህ አሳሳቢና ዝቅተኛ ኑሮ ላላቸው ሰዎች ብቻ ሳይሆን መካከለኛ ገቢ ያለው ለሚባለው ማህበረሰብም ከባድ በሚባል ደረጃ በተለያዩና በእለት ተዕለት ብሎ ጥቅም ላይ የሚውሉ ሸቀጦች ከፍተኛ የዋጋ ጭማሪ እየተስተዋልባቸው መሆኑ ተገልጿዋል። ብስራት ያነጋገራቸው የአሰላ ከተማ ነዋሪዎች እንደተናገሩት ከሆነም እስከ ቅርብ ጊዜ ከአምስት መቶ እስከ ሰባት መቶ ብር ሲሸጥ ነበር። አንድ ኪሎ በርበሬ አሁን እስከ 1200 ብርም እየተሸጠ ነው ያሉ ሲሆን በተመሳሳይ ከዚህ ቀደም እስከ 900 ብር ድረስ ሲሸጥ የነበረ አንድ ኪሎ ቡና አሁን ላይ ከ1200 እስከ 1300 ብር ድረስ እየተሸጠ መሆኑንም አንስተዋል። ከዚህ ቀደም ከ6ሺ እስከ 8ሺ ብር ሲሸጥ የነበረ 100 ኪሎ ግራም ገብስ አሁን ላይ እስከ 12ሺ ብር ድረስ እየተሸጠ መሆኑ ጣቢያችን ያነጋግራቸው ያሰላክት ማኗዋሪዎች የገለጹ ሲሆን በተጨማሪም ከዚህ ቀደም 17 ብር ይሸጥ የነበረ አንድ እንቁላል አሁን ላይ በ23 ብር እንደሚሸጥ ገልጸዋል። የዋጋ ጭማሪው ምክንያት ለማወቅ በተደረገ ጥረት ጣቢያችን በከተማይቱ ያሉ ነጋዴዎችን ያነጋገረም ሲሆን ከጅምላ አከፋፋዮች እቃ ለማምጣት በሚሄዱበት ወቅት የዋጋ ጭማሪ ከመመልከታቸው ውጪ የዋጋ ጭማሪው ምክንያት ይህ ነው ብለው ለመግለጽ እንደማይችሉና እነሱም ከአከፋፋዮች የሚያመጡበት ዋጋ በመጨመሩ ምክንያት ዋጋ ለመጨመር እንደተገደዱም ነግረውናል። ካሰላ ከተማ በተጨማሪም በአዲስ አበባ ከተማም በቡና ዋጋ ላይ ጭማሪ መኖሩን የገበያ ውሎ የሚያሳይ ሲሆን በአንዳንድ አካባቢዎች አንድ ኪሎ ቡና እስከ 1ሺህ 200 ብር ድረስ እየተሸጠ መሆኑን ታዝበናል። ዘገባው የሰብለ አበበ ነው። ከሌላ ወንድ ጋር እጮኝነት ጀምራለች በሚል የገዛ እጮኛውን በጩቤ ወቅቱ የገደለው ግለሰብ በእስራት ተቀጣ። በኮንሶ ዞን ከነወረዳ ፋሻ ቀበሌ ልዩ ስሙ ኮቶላ ወንዝ ተብሎ በሚጠራው አካባቢ ግንቦት ሶስት ቀን 2017 ዓ ም የወንጀል ድርጊቱ ተፈጽሟል። ኩሻቦ ኩራው የተባለ ግለሰብ የገዛ እጮኛው የሆነችው መምህርት ተዋበች ኮሲያን የተባለችውን አንስት ከሌላ ወንድ ጋር እጮኝነት ጀምራለች በሚል ጥርጣሬ በአሰቃቂ ሁኔታ በጩቤ ደጋግሞ ወቅቶ መግደሉን ተከትሎ በቁጥጥር ስር ውሏል። ፖሊስም በተከሳሹ ላይ የምርመራ መዝገብ በማጣራት ለኮንሶ ዞን ፍትህ መምሪያ የላከ ሲሆን የምርመራ መዝገቡ የደረሰው የኮንሶ ዞን አቃቤ ሕግም በተከሳሽ ላይ ክስ መስርቶ ለኮንሶ ዞን ከፍተኛ ፍርድ ቤት ይልካል። የኮንሶ ዞን ከፍተኛ ፍርድ ቤትም ከአቃቤ ሕግ የደረሰው ክስ ሲመረምር ከቆየ በኋላ ሰኔ 13 ቀን ሁለት ሺ አስራ ሰባት ዓመተ ምህረት በዋለው ችሎት ተከሳሽ ኩሻ ቡክራው በፈጸመው የግድያ ወንጀል ጥፋተኛ ነው በማለት ተከሳሽን ያርማል፣ ሌሎችንም ያስተምራል በማለት በ ሀያ አምስት አመት ጽኑ እስራት እንዲቀጣ ወስኗል። ተከሳሹ ወንጀሉን የፈጸመው ማለዳ ሰው በደንብ በማይንቀሳቀስበት ብሎም ባአሳቻ ሰዓትና ስፍራ በመሆኑ የወንጀሉ አፈጻጸም አሰቃቂ በመሆኑ ምክንያት ቅጣቱን እንዳከበደውም ብስራት ከኮንሶ ዞን ከፍተኛ ፍርድ ቤት ያገኘው መረጃ ያሳያል ስትል የሀገር ውስጥ ጉዳዮቻችን እዚህ ጋር አብቅተዋል። የተከበራችሁ ተመልካቾቻችን ወደ ባህር ማዶ ጉዳዮቻችን ደሞ እንሸጋገር። ኢራን የሆርሙዝን ሰርጥ እንዳትዘጋ ቻይና እንድታግባባ አሜሪካ ጠየቀች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ማርኮ ሮቢዮ ኢራን ከዓለማችን እጅግ አስፈላጊ የመርከብ መንገዶች አንዱ የሆነውን የሆርሙዝ ሰርጥን ከመዝጋት እንድትከላከል ለቻይና ጥሪ አቅርበዋል። ማርኮ ሩቢዮ ይህንን አስተያየት የሰጡት በኢራን መንግስት ስር የሚተዳደረው ፕሬስ ቲቪ የህዝባን ደራሲዎች የባህር ዳርቻውን የመዝጋት እቅድ ማጽደቃቸውን ከዘገቡ በኋላ ሲሆን የመጨረሻው ውሳኔ የጠቅላይ ብሔራዊ ደህንነት ምክር ቤት ነው ሲልም ዘገባው አክለዋል። በነዳጅ አቅርቦት ላይ የሚፈጠር ማንኛው መስተጓጉል በኢኮኖሚ ላይ ከፍተኛ መዘዝ ያስከትላል። ቻይና በተለይም የኢራንን ዘይት በመግዛት በአለም ቀዳሚ ስትሆን ከቴህራን ጋር የጠበቀ ግንኙነትም አላት። አሜሪካ በኢራን የኒውክሌር ቦታዎች ላይ የፈጸመችውን ጥቃት ተከትሎም የነዳጅ ዋጋ ጨምሯል። በቤጂንግ የሚገኘው የቻይና መንግስት ስለዚህ ጉዳይ እንዲሰራ አበረታታለው ምክንያቱም በሆርሙዝ የባህር ዳርቻ በሚወጣው የነዳጅ ዘይት ላይ በእጅጉ ጥገኛ ናቸው ሲሉም ሩቢዮ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ተናግረዋል። ኢራን የባህር ዳርቻውን ከዘጋጅ ኢኮኖሚያዊ ራስን ማጥፋት ይሆናል። ይህንንም ለመቋቋም አማራጮችን ይዘን እንቀርባለን። ሌሎች ሀገራትን መመልከት አለባቸው። ከኛ የባሰ የሌሎች ሀገራትን ኢኮኖሚ ይጎዳል ሲሉም ሩቢዮ አክለዋል። ሀያ በመቶ የሚሆነውን የዓለም ዘይት በሆርሙዝ ላይ ያልፋል። በመካከለኛው ምስራቅ የሚገኙ ዋና ዋና ዘይትና ጋዝ አምራቾች የውሃ መንገዱን ኃይል ለማጓጓዝ ይጠቀሙበታል። ቻይና በተለይም ከኢራን አብላጫውን ነዳጅ ዘይት ፍላጎቷን ትገዛለች። ከኢራን የምታስገባውን ነዳጅም ባለፈው ወር በቀን አንድ ነጥብ ስምንት ሚሊዮን በርሚል እንደነበረ መረጃዎች ያሳያሉ። አሁን ደግሞ ለሰዓቱ ወደያዝነው የመጨረሻው መረጃችን ነው የምናሳልፋችሁ። የኢራን ጦር ዩናይትድ ስቴትስ ኃይለኛ ምላሽ እንደሚጠብቃት አስጠነቀቀ። የኢራን ጦር ካታም አላምቢያ ክፍል ቃል አቀባይ ዩናይትድ ስቴትስ በሶስት ዋና ዋና የኒውክሊየር ቦታዎች ላይ የቦምብ ድብደባ ከፈጸመች በኋላ ከባድ መዘዞችን የሚያስከትሉ ተግባራት ይኖራሉ ሲሉ አስጠንቅቀዋል። የኢራን የዜና ኤጀንሲዎች ስማቸውን ያልጠቀሷቸውን ቃል አቀባይ ዋቢ በማድረግ እንደዘገቡት ዩናይትድ ስቴትስ እስራኤልን ወክላ ወንጀለኛ ድርጊት ትፈጽማለች በማለት ከስሰን ሰንዝረዋል። ይህም የኢራንን ሉዓላዊነት በአደባባይ ይጥሳል ሲሉ አክለዋል። ቃል አቀባዩ ስለ እስራኤል ሲናገሩ የጥላቻ ተግባር የተፈጸመው እየሞተ ያለውን የጽዮናዊ አገዛዝ ለማንሰራራት በማለም ነው። የዩናይትድ ስቴትስ ጥቃት የኢራንን ህጋዊና የተለያዩ ኢላማዎች እንደሚያሰፋም አክለዋል። ካታም አል አምቢያ ከኢራን አብዮታዊ ጥበቃ ኮርፖሬሽን ተለይቶ የሚንቀሳቀስ በኢራን ጄኔራል ስታፍ ቀጥተኛ ትዕዛዝ ስር የሚገኝ ወታደራዊ ኃይል ልዩ ክፍል ነው። በሌላ በኩል ታይምስ ኦፍ እስራኤል እንደዘገበው የእስራኤል ኤሌክትሪክ ኮርፖሬሽን ስትራቴጂያዊ የመሰረተ ልማት ተቋማት አቅራቢያ መመታቱ መሆናቸውን አረጋግጧል። በአካባቢ በሚገኙ በርካታ ከተሞች የኃይል መቆራረጥ እንዳለ ገልጿል። ቡድኖች በተቻለ ፍጥነትም የኃይል አቅርቦትን ወደ ነበረበት ለመመለስ በማቀድ መሬት ላይ ወደ ተለያዩ ቦታዎች በመጓዝ ላይ ናቸው። ኦፕሬሽኑ የመሰረተ ልማት ጥገናና የደህንነት አደጋዎችን ማስወገድንም ያካትታል። እንዲሁም ከጸጥታ ኃይሎች ጋር በቅንጅት እየተካሄደ ነው ሲል የእስራኤል ኤሌክትሪክ ኮርፖሬሽን አስታውቋል። ከተወዳጁ ብስራት የኢትዮጵያ ገጽ ወደ እናንተ ሲደርሱ የነበሩት መረጃዎች እነዚህ እስካሁን እስከካትሏቸው የቆያችሁትን ይመስሉ ነበር። የተከበራችሁ ተመልካቾቻችን፣ በሌሎች መረጃዎች ተመልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም።